ጤና ይስጥልኝ ተመልካቾቻችን፣ እንደምላላችሁ የዕለቱ ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርሲና ዎችን እነግራችኋለሁ። አብራችሁ ትቆዩ ግብዣዬ ነው። በትግራይ ክልል የተፈጠረው የፖለቲካ ውጥረት ከኢትዮጵያ አልፎ ጎረቤት ሀገራትንና ዓለም አቀፍ ተቋማትን እንዲሁም ነባር ዲፕሎማቶች የሚያሳትፍ ሆኗል። በተለይም ከቀጠናው ሊፈጠር የሚችለው ቀውስ አሳሳቢ የሆነው ለመላው ዓለም በመሆኑ ተቋማትና ዲፕሎማቶች እንዲሁም ሀገራት ስጋታቸውን እየገለጹ ነው። ከትናንት ጀምሮ እየገለጹ ካሉ ነባር ዲፕሎማቶች መካከል በኢትዮጵያና በኤርትራ መካከል ይነሳም በማለት ስጋታቸውን የገለጹበት ጦርነት በአቶ ጌታቸው ረዳም በኩል ጦርነቱን በትግራይ ውስጥ ለማካሄድ የኤርትራ ኃይሎች እያሰቡበት ነው ተብሏል። አቶ ጌታቸው ረዳ እና ሀሳብ ከመጋራታቸውን ባለፈም የኤርትራ ኃይሎች ከህወሓት ሰዎች ጋር እየተነጋገሩ ይገኛሉ። ይህንን በትግራይ ውስጥ ጦርነት ለማካሄድ አስበዋል በማለት ከሰዋል። አቶ ጌታቸው ረዳና አንዳንድ የብልጽግና ሰዎች ኤርትራ በኢትዮጵያ ወቅልና ጦርነት ታደርግ ነው እያሉ ክሳቸውን እያስደመጡ ባሉበት በዚ ሰዓት ነው አለም አቀፍ ተቋማትም ይህንን ጉዳይ እያነሱት ያሉትም። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ደግሞ ይህ የተለመደ አሉባልታ ነው ካሉ በኋላ ምላሻቸውን በዝርዝር አስቀምጠዋል። አቶ የማነ ገብረ መስቀል አራት ነጥቦችን አስቀምጠው ኤርትራ እያደረገች ያለችው ጉዳይ ነው ብለዋል። በሌላ በኩል በኤርትራ በኩል የተፈጠረውን ጉዳይ በተመለከተ የአውሮፓ ተቋማት አሁን ማሳሰባቸውን የቀጠሉ ሲሆን፣ ፈረንሳይ ደግሞ ዜጎቼ ወደ ትግራይ እንዳታቀኑ ያቀናችሁ ካለም ተመለሱ ማለት ጥሪ አቅርባለች። በዚህ ጉዳይ ላይ ዝርዝር ሪፖርት አለ። የፋኖ ኃይሎች ደሴ ከተማ ዙሪያ ከበባ ውስጥ አስገብተናል አሉ። በአማራ ክልል በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ በንጹሐና ንብረታቸው ላይ የሚደርሰው ጉዳት ተባብሶ መቀጠሉም ታውቋል። በዚህም በጎጃም የአንድ ቤተሰብ አባላት የሆኑ ሶስት ሰዎች በአገዛዙ ወታደሮች ተገድለዋል። በዚህም ላይ ተጨማሪ አለን። እስራኤልና ኢትዮጵያ የሽብርተኝነትን የጋራ ስጋታችን ነው መዋጋት አለባቸው፣ ሲሉ የእስራኤል የውጭ ጉዳይ ሚኒስትር መናገራቸው ሰምተዋል። የእስራኤል ውጭ ጉዳይ ሚኒስቴር በቀጠናው ከእስላሚስት አገራት ጋር የምታደርገው ውጊያ አያይዞም ኢትዮጵያና እስራኤል ላይ እስላማዊ ሽብርተኝነት ያሰጋቸዋል ማለት ነው መግለጫ የሰጡት በዝርዝር እናያለን። በአማራ ክልልና በትግራይ ክልል የእርዳታ መቋረጥ በዜጎች ላይ የሕልውና አደጋ ደቅኗል። በአማራ ክልል ቡግና ወረዳ በረሃብ የተጎዱ ነዋሪዎች ሕይወታቸው አደጋ ላይ ወድቋል። በተመሳሳይ በትግራይ ክልል ተፈናቃዮችን በከፍተኛ የሕልውና አደጋ ላይ ናቸው ተብሏል። ይህ ለምን ሆነም በዝርዝር ከውጭ። የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ የአሜሪካን ድርድር ጥያቄ ውድቅ አድርገዋል። ዶናልድ ትራምፕ ኢራንን ወደ ድርድር ካልተመለሰች ወታደራዊ አመራሮች እንደሚጠቀሙ ዝተውባታል። ተጨማሪ ያለን ተመልካቾቻችን፣ ወደ ዝርዝሩ አልፋለሁም። አብራችሁ ቆዩ ነው በትግራይ ክልል የተፈጠረው የፖለቲካ ውጥረት ከኢትዮጵያ አልፎ ጎረቤት ሀገራትና ነባር ዲፕሎማቶች እንዲሁም ዓለም አቀፍ ተቋማትን የሚያሳትፍ ሆኗል። የፖለቲካ ውጥረቱ በአሁኑ ሰዓት በአስተያየትና በቅራኔ እንዲሁም ደግሞ ማሳሰቢያ ላይ ያተኮረ ሁኔታዎችን የፈጠረው ሆኗል። በተለይም በቀጠናው ሊፈጠር የሚችለው ቀውስ አሳሳቢ የሆነው ለመላው ዓለም በመሆኑ ተቋማትና ዲፕሎማቶች እንዲሁም ሀገራት ስጋታቸውን በግልጽ እያስቀመጡ ነው። ነባር ዲፕሎማቶች በኢትዮጵያና በኤርትራ ጦርነት ይነሳል፣ ዋነኛ መነሻውም ደግሞ አሁን ላይ በትግራይ ክልል ያለው ተጨማሪ ግብአት ሊሆኑ ይችላል ብለዋል። ዲፕሎማቶቹ በኢትዮጵያና በኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም ይገባል ማለት ያሳሰቡ ሲሆን አቶ ጌታቸው ረዳና አንዳንድ የብልጽግና ሰዎች ደግሞ ኤርትራ በኢትዮጵያ ውክልና ጦርነት ታደርግ ትችላለች የሚለውን ሀሳባቸውን እየገፉበት ነው። የኤርትራ መንግስት ቃል አቀባይ ግን ይህን ሀሰት ነው ይላል። አቶ ጌታቸው ረዳ የኤርትራ ጣልቃ ገብነትን በተመለከተ ጠይቀው በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት አሉ። ከነዚህ መካከል አንዱ የኤርትራ መንግስት እንደሆነ አውቃለሁ ማለት መልሷል። በተወሰነ ደረጃም እዚህ ትርምስ ውስጥ እንድንገባ ረገድ ይህንን ቡድን ወይም የኤርትራ መንግስት ለመጠቀም እንቅስቃሴ የሚያደርጉ አካላት እንዳሉ አውቃለሁ። የኤርትራ መንግስት ፖለቲካችን ከማመስ አንጻር አስተዋጽኦ ብቻ ሳይሆን በተግባር ክልላችን የጦርነት ቀጠና ለማድረግ ያለው እድል እየሰፋ የመጣበት ሁኔታ ተፈጥሯል ብለዋል። የፖለቲካ ትኩሳት፣ የትግራይ ውስጥ የሻቢያ ሚና የሚባለው፣ ትግራይ ውስጥ የሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት አንዱ እንደሆነ አውቃለሁ ማለት የኤርትራ መንግስት ከፌዴራል መንግስት ጋር የመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት የሚገባው? ቢኮዝ ትግራይን ኮምፕሊትሊ ከካርታ ለማውጣት የነበረን እንቅስቃሴ ያስቆመ ስምምነት ስለሆነ ነው። ይህንም በተመለከተና የሌሎችን ክስ በተመለከተ ምላሽ የጻፉት የኤርትራዊ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ግን የተለመደና የየለት የግጭት ጠማቂዎች ክስ ነው ይላሉ። አቶ የማነ በኤክስ ገጻቸው ሰፊ ሀተታ ያሰፈሩ ሲሆን ኤርትራ መክሰስ የተለመደና እውቅና ያስገኘው ሆኗል የሚሉ ሲሆን የቢሆናልና ና የመላምት ትንተናዎች ጦርነት ይመጣል የሚሉ ቢሆንም እኛ በአሁኑ ሰዓት ፍላጎት የለንም የሚሉት ሚኒስትሩም የውስጥ ችግራችን መፍታት ያልቻሉም ሁሉ ወደ ውጭ በመውጣት እኛን ይከሳሉ ብለዋል። አቶ የማነ ገብረ መስቀል ይህን ምላሽ ሰጡትም በፎሪን ፖሊሲ ላይ በዋናነት ለወጣው ጽፍ ቢሆንም በኢትዮጵያ ጉዳይ ላይ እየተነሱ ያሉ ነጥቦችንም በዝርዝር ዳሷል። ይህ ግጭትን ማስፋፋትና የለመዱትን ቢሆንም ከግጭት ማትረፍና የሚፈልጉትን ጤናማ ያልሆነ ፍላጎት ያላቸው ናቸው። አሁንም እየከሰሱን ያሉ ይላሉ። ጨምሮም ኤርትራ ለሰላምና ለሁለንተናዊ ግንኙነት አለምን አለም አቀፍ መርሆዎችና ሕጎችን መሰረት አድርጋ የቆመጭናት ካሉ በኋላ አሁን እኛ ጦራችን ያሰፈር ነው በራሳችን ግዛት ውስጥ ሆኖ እያለ ነገር ግን በትግራይ ውስጥ ጦር ሰፍሯል ማለት ይከሱናል ብለ የፕሪቶሪያ ውል በተመለከተ ምንም አያገባንም፣ ፍላጎታችንም የለም ውሉን ለማፍረስ፣ የምንሰራበት ጉዳይ የለም። ያ የኢትዮጵያ ውስጥ ጉዳይ ነው፣ ችግራቸውን ሊፈቱበት ይገባል፣ ይላሉ አቶ የማነ። በተጨማሪም በትግራይ ክልል ውስጥ በተፈጠረው የዋት የጎራ መደብ ላለቅ ውስጥ እጃችንን አላስገባንም በማለት ያስተባበሉ ሲሆን አሁን ላይ የእምነትና የብሄር ግጭት የተስፋፋ ባለበት ሁኔታ ወደ አፍሪካ ቀንድ የመዛመት እድሉም እየሰፋ በት ሁኔታ እንደዚህ አይነት ክሶችን ልንሰማቸው አይገባም። ይላሉ ከዚህ ባለፈ ታዲያ በቀጠናው ያለንን የጋራ አንድነትና ህግን አክብሮ አለም አቀፍ እንዲከበር የማድረጉን ሂደት እያስቀጠልን ባለንበት ሁኔታ ኤርትራን መወንጀልና ኤርትራን መሰረት ያደርጉ የግጭቶችን በመፈልሰፍ አሁን ላይ የጦርነት አትራፊና ነጋዴዎች እየሰሩ ይገኛሉ ማለት ነው የመለሱትም በሌላ በኩል የአውሮፓ ህብረት ሰላም ፋውንዴሽን በትግራይ የዋህት ኃይሎች የእርስ በርስ ፍትጊያ ጦርነትና ግጭትን እንዳይወልድ ቁጭ ብለው መነጋገር አለባቸውም ችግሮቻቸውን በውይይት ሊፈቱ ይገባል ይህ የኔ ማሳሰቢያ ነው ብሏ በተለይም ከዚህ በፊት የነበረውን አውዳሚ ጦርነት ያስታወሰው የአውሮፓ ሰላም ፋውንዴሽን አሁን የሚነሳ ጦርነት አስቸጋሪ ሁኔታን ይፈጥራል ነው ያለው የአውሮፓ ህብረት ተቋማትና በአውሮ አውሮፓ ውስጥ መሰረታቸው የተጣሉ ተቋማት ችግሩ አሳሳቢ እየሆነ እንደሆነ እየገለጹ ያሉበት ሁኔታ ቀጥሏል። ከሀገራት መካከልም አንዷ ፈረንሳይ በትግራይ ክልል ዜጎች እንዳይንቀሳቀሱ ማለት ቀዳሚ ግድ ጥላለች። በፈረንሳይ የትግራይ ክልል ውስጥ ያሉ ዜጎችና በቶሎ የወጡ ዘንድ ያሳሰበች ሲሆን ወደዛ አካባቢ የሚደረጉ እንቅስቃሴዎችም ለጊዜው አግጃለሁ ብላለች። በውጭ ጉዳይ ሚኒስቴር በኩል ይህንን እገዳ ያሳወቀችው ፈረንሳይ በትግራይ ክልል ከፍተኛ የሆነ ቀውስ ተፈጥሯል፣ ይህም ለዜጎች ህይወት ጭምር አሳሳቢ ነው ተብሏል። በሌላ በኩል ኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና የአውሮፓ ዲፕሎማቶች ማሳሰባቸውን ቀጥለዋል። በጆ ባይደን አስተዳደር የአፍሪካ ቀንድ ልዩ መልእክተኛ የነበሩት ፓይተን ኖፍ እና የቅድሞ የአውሮፓ ሕብረት የምስራቅ አፍሪካ ልዩ ተወካይና በአሁኑ ወቅት የቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮንደስ በሁለቱ ጎረቤት ሀገራት መካከል የሚታየው ውጥረት አስመልክተው ፎሪን ፖሊሲ መጽሄት ላይ በግልጽ አሳፋቸውን አስፍረዋል። በሀያ ሁለት መገባደጃ ላይ ኢትዮጵያ መንግስትና የትግራይ ኃይሎች የጦርነት ማቆም ስምምነት ከተፈራረሙ ከመጋቢት አጋማሽ ሁለተኛ ዓመቱን ይይዛል ነው የሚለው። በደቡብ አፍሪካ የተፈረመውን የጦርነት ማስቆም ስምምነት ብዙም ሳይቆይ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድንና በጊዜ አስተራሩ ፕሬዚዳንት አቶ ጌታቸው ረዳ መካከል የተፈጠረው ክፍፍል እየተባባሰ መጥቷል ማለት በግልጽ አስፍረዋል። ከሶስት ቀናት በፊት የጊዜ አስተራሩ ፕሬዚዳንት ከደብረጽዮን ቡድን ጋር በመመሳጠር በጊዜ አስተራሩ ላይ አሲረዋል ማለት የክሷቸውን ሶስት ከፍተኛ የጦር አዛዦች ከስልጣናቸው እንዲነሱ ትእዛዝ መስጠቱን ዲፕሎማቶቹ በጽሁፋቸው ዳስሰዋል። አለም በሰፊው አህጉራዊና ዓለም አቀፋዊ ስርዓት አልበኝነት እየተናጠች በምትገኝበት በዚህ ወቅት በትግራይ ያለው የፖለቲካና የጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነት የሚያስከትል እንደሚችል አሳስበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ግን የክልሉ ወቅታዊ ሁኔታ አስመልክተው በሚናገሩበት ጊዜ አንዳንድ ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እንዳላቸው እናውቃለን በማለት ኤርትራን ጨምሮ ከሰዋል። በእርግጥ አቶ ጌታቸው ረዳ ይህንን ጽሁፍ የሚያጋሩ ሆነዋል የቀድሞውን ዲፕሎማቶችና መልእክተኞች አመስግነው ያጋሩት አቶ ጌታቸው ረዳ ማሳሰቢያቸው የኔም ሂሳብ ነው ማለት ያጋሩ ይመስላሉ። እንዲህ ያለው ሁኔታ የሱዳን ጨምሮ በአካባቢ ያሉ ጦርነትና ግጭቶችን በማባባስ እንዲሁም ተጨማሪ ለመረጋጋት እንዲፈጠር ማድረግ አለም አቀፍ ሰደድ እሳት ሊፈጥር ይችላል ሲሉ ነው ዲፕሎማቶች ያሳሰቡት። በባህረ ሰላጤው ሀገራት ቀይ ባህር ለመቆጣጠር የሚደረገው ፍክር በአፍሪካ ቀንድ ሁኔታዎች ላይ የራሱን የሆነ ተጽዕኖ ሊያሳረፍ ይችላል ብለዋል። በትግራይ ወቅትም በትግራይ ጦርነት ወቅትም የኤርትራ መንግስት መሳተፍ ቢገለጽም በፕሪቶሪያ ሰላም ስምምነት ላይ የፕሬዝዳንት ሳያስ አፈወርቂ መንግስት እንደ አንድ ፈራሚ አካል አልተሳተፈም ነው የሚሉትም በሁለቱ ዲፕሎማቶች ጽሑፍ መሰረትም በዚህ ጊዜ በኋላም በአዲስ አበባና ና በአስመራ መካከል አለመተማመንና ጥርጣሬ ሰፍኗል። አዲስ አበባ የፕሪቶሪያውን ስምምነት በማፍረስ ትግራይን በማተራመስ ና በሌሎች ኢትዮጵያ ውስጥ ታጣቂዎች ቡድኖችን ትደግፋለች በሚል በአስመራ ላይ ወቅስ አስታቀርብም ኤርትራ በኩሏ ኢትዮጵያን በቀይ ባህር ወደብ ላግኝ ጥያቄ በአሰብ ና ምጽዋ ወደብ ላይ አዛዥ ለመሆን ከመፈለግ የመነጨ ፍላጎት አላትማለች ማለች ምላሿን ትከሳለች። በሁለት በኩል ያለው የቃላት ምልሶችና የጦርነት ዝግጅት በሀገራቱ መካከል ጦርነት ሊያስከትል እንደሚችል ግልጽ ነው ይላሉ እነዚህ የአሜሪካና የተለያዩ ተቋማት ዲፕሎማቶች። በመሆኑም በትግራይ በሚገኘው ክፍል የሚፈጠረው የእርስ በርስ ግጭት ሆኖ በኤርትራና በኢትዮጵያ መካከል የሚከሰት ጦርነት በአካባቢ ብቻ ተወስኖ አይቀርም ይላሉ ዲፕሎማቶቹ። ሱዳን በእርስ በርስ ጦርነት እየተናጠች ነው። ሶማሊያ ከአልሸባብና ከሌሎች አክራሪ ኃይሎች ጋር በምታደርገው ጦርነት ለብቻዋ የጸና መንግስት ማስተዳደር ተስነዋታል ከኤርትራ የባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመን ሀውቲ በቀይ ባህር ላይ ጥቃት መሰንዘሩን ቀጥሏል። በኢትዮጵያና በኤርትራ መካከል ያለው ፍጥጫም ወደ ጦርነት የሚያድግ ከሆነ ሰሜን ምስራቅ አፍሪካንና በጂኦ ፖለቲካዊ ጠቀሜታ ወሳኝ የሆነው ቀይ ባህር ላይ ችግር ሊጋርጥ ይችላል ይላሉ። በመሆኑም በአካባቢውና ባህሩ ላይ ፍላጎት ያላቸው የባሕረ ሰላጤው ሀገራትና አሜሪካ ከመሆኑ በፊት ጣልቃ መግባትና ፍጥጫውን የሚበርድበትን መንገድ እንዲፈልጉም የአሜሪካና የአውሮፓ እንዲሁም የአፍሪካ ቀንድ ልዩ መልእክተኞችን አሳስቧል። በትላንትናው ዕለትም አሜሪካና የአውሮፓ ህብረትን ጨምሮ 25 ሀገራት በመግለጫቸው በትግራይ ውስጥ ያለው ግጭት መቆም አለበት፣ በንግግር ችግራቸው እንዲፈታ እንፈልጋለን፣ የፕሪቶሪያው ስምምነትም እንዲፈጸም እንፈልጋለን፣ ድጋፋችንም ለሱ ነው ማለት ማሳሰቢያ ማውጣታቸው ይታወሳል። የፋኖ ኃይሎች ደሴ ከተማ ዙሪያን ከበባ ውስጥ አስገብተናን አሉ። በአማራ ክልል በአገዛዝ ጦርና በፋኖ ኃይሎች መካከል በቀጠለው ውጊያ በንጹሐና ንብረታቸው ላይ የሚደርሰው ጉዳት ተባብሶ መቀጠሉ ታውቋል። በዚህም በጎጃም የአንድ ቤተሰብ አባላት የሆኑ ሶስት ሰዎች በአገዛዝ ወታደሮች ተገድለዋል የተባለው የአማራ ፋኖ በወሎ ቤተ አማራ ደሴ ከተማ በቅርብ ርቀት የሚገኙ ቀጠናዎችን በመቆጣጠር ከተማዋን በከበባ ውስጥ አድርገናታል ሲል አስታውቋል። ከሰሞኑ ወልዲያ ከተማ ዙሪያን ጨምሮ በተለያዩ አካባቢዎች ጠናከረው ውጊያ ላይ መሆኑን የገለጸው የአማራ ፋኖ በወሎ ቤተ አማራ መጋቢት 4 2017 ዓ ም በደቡብ ወሎ ዞን ደሴ ከተማ ዙሪያ ወረዳ መሃል ገንዳ እንዲሁም በረራና ጆርጆር እንዲሁም 023ና 024 እንዲሁም 25 ቀበሌዎች ላይ በአገዛዝ ጦር ላይ ጥቃት ከፍቶ አካባቢዎች ነጻ አድርጌ አለው ብሏል። በዚህም በአካባቢ የነበረውን ይዞታ ማጠናከር የደሴ ከተማን በቅርብ ርቀት ከቦ እንደሚገኝ አስታውቋል። በእነዚህ የደሴ ዙሪያ ቀበሌዎች በነበረው ውጊያ ከፍተኛ ቁጥር ያለው የጦር መሳሪያ መማረኩን አክሎ የገለጸው የአማራ ፋኖ በወሎ ቤት አማራ ከውጊያ በኋላ አካባቢውን ህዝብ ማወያየቴን ወቁልኝ ብሏል። የፋኖ ኃይሎች ከውጊያው በኋላ ደሴ ከአገዛዝ ጦር ቁጥጥር ነፃ ለማድረግ የሚደረገውን ዘመቻ የመጀመሪያ ምዕራፍ በጥሩ ሁኔታ ተጀምሯ ከደሴ ቅርብ ርቀት ላይ ሆነን ሰኞ ገበያን አሻግረን እየተመለከትን እንገኛለን ብለዋል። በተመሳሳይ በደቡብ ወሎ ደላንታ ወረዳ ኩልባይኔ እና ውሃ አሌ ላይ ከባድ ውጊያ መደረጉን የአካባቢ መረጃ ምንጮች ለኢትዮንስ ተናግረዋል። በደላንታና በጉባላፍቶ ወረዳ አዋሳኝ አካባቢ አሁንም የቀጠለ ጦርነት አለ ሲሉ ነዋሪዎች ተናግረዋል። በሌላ በኩል በጎንደር ማዕከላዊ አርማጮ ቀጠና ማሰሮ ደንብ ቅርብ ርቀት ለተከታታይ ቀናት በተደረገ ከባድ ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት ደርሷል ሲሉ የአካባቢ መረጃ ምንጮች ቤቴኖች ተናግረዋል። የፋኖ ኃይሎች እንደገለጹት ደግሞ በአርማጮ በነበረው የሁለት ቀናት ውጊያ አንድ የሻለቃ መሪን ጨምሮ ከሰማኒያ በላይ የአገዛዙ ወታደሮች ተገድለዋል። በተያያዘም በዚሁ ቀጠና ከሀያ በላይ የአገዛዙ ጦር አባላት ከነትጥቃቸው የፋኖ ኃይሎች ተቀላቅለዋል። ተብሏ። ተብሏል። በተመሳሳይ በጎጃም ቀጠና ከእንጅባራ የተንቀሳቀሰ አገዛዙ ጦር በባንጃ ወረዳ አከናቦ አካባቢ ከፋኖ ኃይሎች ጋር ከባድ ውጊያ አድርጓል ሲሉ የመረጃ ምንጮች ተናግረዋል። ወደ ተነሳበት ለመመለስ ተገዷል ነው የተባለው። በሌላ በኩል በምዕራብ ጎጃም ዞን ጃቢ ጠናን ወረዳ ዛባ ጽዮን ቀበሌ ሶስት የአንድ ቤተሰብ አባላት በአገዛዙ ወታደሮች በግፍ ተገድለዋል ሲሉ ነዋሪዎች አጋልጠዋል። ግድያው የተፈጸመ መጋቢት 3 2017 ዓ ም መሆኑ የታወቀ ሲሆን ከምሽቱ አምስት ሰዓት ወደ ዛባ ጽዮን ቀበሌ የገባው የአገዛዙ ኃይል አቶ አስረስ የተባሉ አባወራ ከነ ባለቤታቸው ወይዘሮ ጠጄ ይግዛውና የ11 ዓመት ታዳጊ ልጃቸው ሳሙኤል አስረስ በግፍ ገድሏቸዋል ብለዋል ነዋሪዎቹም እስራኤልና ኢትዮጵያ የሽብርተኝነት የጋራ ስጋታቸውን መዋጋት አለባቸው ሲሉም የእስራኤል የውጭ ጉዳይ ሚኒስትር ተናገሩ። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ሽብርተኝነት በተለይም የእስራኤልና ኢትዮጵያ የጋራ የስጋት ሆኗል ብለዋል። ሽብርተኝነት በማለት የጠሩት እስላማዊ ሽብርተኝነት ሲሆን የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን አሁን ላይ ሀገራቱ በጋራ ለመዋጋት የሚያስችሏቸው ጉዳዮች ናቸው ብለዋል። የኢትዮጵያ የብልጽግና አገዛዝ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሰአር ጋራ የተወያዩ ሲሆን በእስራኤልና በአፍሪካ ሽብርተኝነት የመዋጋት አስፈላጊነት በጋራ በሰጡት መግለጫ አረጋግጠዋል። ኢትዮጵያ አልሸባብ አሸባሪ ቡድን በመዋጋት ረገድ ወሳኝ ሚና ትጫወታለች ያሉት ሳር አልሸባብ ኢራን ከሚደግፉ ሁቴዎች ጋር በመተባበር ቀጠናው የበለጠ እንዳይረጋጋ እያደረገ ይገኛል ስትል እስራኤል አቋም ይዛበታለች ብለዋል። ከፈረንጆቹ ጥቅምት ሰባት ጀምሮ ሁቴዎቹ በመቶች የሚቆጠሩ የሚሳይልና የድሮን ጥቃቶችን በእስራኤል ዜጎች ላይ በመፈጸም አለም አቀፍ የንግድ መስመሮችን አስተጓጉለዋል ብለ። አክለውም አሁን ደግሞ የእስራኤል መርከቦች ወደ ቀይ ባህር እንዳይገቡ የማገድ ስጋት አለ፣ ለእስራኤልና ለአፍሪካ እንዲሁም ለአለም አቀፉ ስርዓት ስጋት ናቸው ብለዋል። የኢትዮጵያ የብልጽግና አገዛዝ ውጭ ጉዳይ ሚኒስትር የሆኑት በእስራኤል ያደረጉትን ጉብኝት ከአፍሪካ ሀገራት ጋር ያለውን ትስር ለማጠናከር የመጀመሪያው ተነሳሽነት ነው ሲሉ ገልጸውታል። ኢትዮጵያ በቀጠናው ካሉ መሪ ሀገራት መካከል አንዷ ናት ማለታቸውን ታይምስ ኦፍ እስራኤል ዘግቧል። በእርግጥ ኢትዮጵያ ለቀይ ባህር ፍላጎቷ የምታደርገው ዲፕሎማሲ ሂደት ነው እንጂ ሽብርተኝነትን ለመዋጋት ያለመነው ወይ የሚለው ጥያቄ ግን አልተመለሰም። በአማራ ክልልና በትግራይ ክልል የእርዳታ መቋረጥ በዜጎች ላይ የለውን አደጋ ደቅኗል። በአማራ ክልል ቡግና ወረዳ በረሃብ የተጎዱ ነዋሪዎች ሕይወታቸው አደጋ ላይ ወድቀዋል። በሌላ በኩል በትግራይ ክልል ተፈናቃዮች በከፍተኛ የለውን አደጋ ላይ ናቸው ተብሏል። በአማራ ክልል በሰሜን ወሎ ዞን በቡግና ወረዳ ለከፍተኛ የምግብ እጥረት የተጋለጡ ነዋሪዎች የምግብ እርዳታ ካገኙ ከሀያ ቀናት በላይ እንደሆናቸው ነው ከዞኑ አደጋ መከላከል ምግብ ዋስትና ጽሕፈት ቤት መረጃ ያወጣው። ሸገር ሬዲዮ እንደዘገበው ከሆነ ለነዋሪዎች አስቸኳይ የምግብ እርዳታ የተቋረጠው የአሜሪካ የተራድኦ ድርጅት ምግብ እርዳታ አቅርቦት ማቋረጡ ተከትሎ እንደሆነ ተገልጧል። የክልሉ መንግስታት በክልሎቻቸው የምግብ ጥረት ያለባቸው ነዋሪዎች በራሳቸው ወጪ የምግብ እርዳታ ያቅርቡ የሚል ፖሊሲ መንግስት መከተለት ጀምሯል የተባለው ለእርዳታው መቋረጥም ታዲያ በዋናነት ይህ ምክንያት ሆኖ አቅርቧል የተባለ ሲሆን ከዚህ በፊት ኢትዮኒውስ እንዳረጋገጠችውና እንዳጋለጠችው በዚህ የቡግና ወረዳና አካባቢው ራብ ላይ መንግስት ሆን ብሎ ምግብ እንዳይገባ በመከልከል ከላሊበላና ከወልዲያም ምግብ እንዳያልፍ በማድረግ ፋኖን ትደግፋላችሁ፣ አካባቢ ላይ የሚንቀሳቀሰው ፋኖ ነው፣ ስለዚህ የኔ ግዛት አይደለም ፋኖ የምግባችሁ ማለት በርካቶችን ለጉዳት ዳርጓ። በአካባቢው የሞቱ ዜጎች ቁጥር በርካታ የሆነ ሲሆን በአሁኑ ሰዓት ደግሞም ከብዙ ጥረት በኋላ የዩኤስኤድ እርዳታ እንዲገባ የተደረገ ቢሆንም አሁን ላይ የዩኤስኤድ እርዳታውን በማቋረጡ መንግስትም ሆነ ሌሎች ኃይሎች የሚያቀርቡት ምግብ ተቋርጧል የተባለው። በወረዳው ከፍተኛ የምግብ ጥረት የተከሰተ ሲሆን በተያዘው የምርት ዘመን ለማምረት ከታቀደው 294 ሽኩንታል ውስጥ እስካሁን 91 ሽኩንታል ብቻ ነው በወረዳው የተመረተው ተብሏል። በዚህም የተነሳ ከህጻናትና ከእናቶች ባለፈ ሙሉ ለሙሉ የአካባቢ ነዋሪዎችና ገበሬዎች በዋናነት ለረሃብና ለችግር ተጋልጠዋል የተባለው። በተመሳሳይ የአሜሪካው ተራሮ ድርጅት እርዳታ ማቋረጥ ተከትሎ ላይ ለአንድ ሚሊዮን ዜጎች እርዳታ የሚያቀርቡ የሬዲት ድርጅቶች እርዳታ ማከፋፈላቸውን እንዳቆሙ አሸትር ፕሬስ ዘግቧል። ለአብነትም ከመቀሌ ወጣ ብሎ በሚገኘው 20ሺህ ተፈናቃዮች የያዘ መጠለያ የምግብ እርዳታ እንደተቋረጠ ዘገባው ጠቅሷል። የረዴት ድርጅቶቹ ጥምረት በአሁኑ ወቅት ትግራይ ውስጥ የምግብ እርዳታ ለማጓጓዝ ለነዳጅና ለጭነት ተሽከርካሪዎች ኪራይ የሚሆን ገንዘብ እንደሌለው መናገሩ ዘገባው ጠቅሷል። በገንዘብ እጥረት ሳቢያ 300ሺ ተረጂዎችን ለአንድ ወር መመገብ የሚችል 5000 ሜትሪክ ቶን የእርዳታ ማሽላም መቀሌ መጋዘን ውስጥ እንደታሸገ መሆኑን መረዳቱ ዘገባው ጠቅሷል። ለሳምባ ነቅርሳ ሲያሳይና በጦርነቱ ወቅት የጾታዊ ጥቃት ሰለባ ለሆኑ ሴቶች ላይ የሚሰሩ ድርጅቶች ስራቸውን አቋርጠዋልም ነው የተባለው። የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ የአሜሪካን ድርድር ጥያቄ አልቀበሉም አሉ። ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች ወታደራዊ አማራጮችን እጠቀማለሁ ማለት ዝተዋል። የኢራኑ ጠቅላይ መሪ አያቶላህ አሊ ሀሚኒ ግን በአገርቺ የኒውክሊየር ፕሮግራም ጉዳይ ለመደራደር ከአሜሪካ የቀረበላቸው ጥያቄ አልቀበለውም ብለዋ። ባሳለፍነው ሳምንት የአሜሪካው ፕሬዚዳንት ትራምፕ ለጠቅላይ መሪው በደብዳቤ መላካቸውን ገልጸው ነበር። በዚህ ንግግራቸው ላይ ኢራን ሁለት አማራጭ አላት፣ ወይ ለድርድር ፈቃደኛ መሆን አሊያም ወታደራዊ እርምጃ መቀበል ነው ሲሉ ትራምፕ ተናግረው ነበር። ይህን ተከትሎ የአገሪቱ ፕሬዚዳንት መሱድ ፔዤ ስኪያን በትላንትና ሁለት ከሚያስፈራራን አካል ጋር አንደራደርም፣ ትራምፕ የፈለጉትን ማድረግ ይችላል ይችላሉ ሲሉ መናገራቸው ይታወሳል። ትራምፕ ለኢራን ከፍተኛ መሪዎች የጻፉትን ደብዳቤ የተባበሩት አረብ ኤምሬትስ ፕሬዚዳንት ዲፕሎማሲያዊ አማካሪ አንዋር ጋርሺያን ለኢራን ውጭ ጉዳይ ሚኒስትር አባስ አርጋቼ በትላንትናው ዕለት አስረክቧል። የአረብ ኤሚሬትስ ልኡክ በደብዳቤው ለኢራን የውጭ ጉዳይ ሚኒስትር ባስረከቡበት ተመሳሳይ ወቅት ከዩኒቨርስቲ ተማሪዎች ጋር ውይይት ላይ የነበሩት የኢራኑ ጠቅላይ መሪ የአሜሪካን የንደራድር ጥያቄ አታላይ ሲሉ ጠርተውታል። ከትራምፕ የተላከው ደብዳቤ እንዳልተመለከቱ የገለጹት ሀሚኒ የድርድር ስምምነት ውል እንደማያከብሩ ስናውቅ መደራደር እንዋጋለም፣ ስለዚህ ለመደራደር መጋበዙ አታል ካልሆነ ጥቅም የለውም ሲሉ መናገራቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለት መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።